ስራ የለም ስራ የለም ለምትሉ ሰዎች አሪፍ ስራ ልጠቁማችሁ። ለመሆኑ ስለ ኤዲቲንግ ምን ያክል ታውቃላችሁ? የኤዲቲንግ ሙያ የተከበረና አሪፍ ብር የሚያስገኝ እንዲሁም ደግሞ የኤዲተርነት ባለሙያ ለመሆን ከአንድ ሳምንት ባልበለጠ ጊዜ ውስጥ ቢቻል በአካል አሳይተዋችሁ፣ ካልሆነ ደግሞ በስልካችሁ ብቻ ኢንተርኔት ላይ ገብታችሁ ዩቱብ ላይ የተለያዩ የኤዲቲንግ ቲቶሮችንና የኤዲቲንግ ስልጠናዎችን በቀላሉ በመመልከት ብቻ በአንድ ሳምንት ባልበለጠ ጊዜ ውስጥ የኤዲተር ባለሙያ ሆናችሁ ለራሳችሁ የተለያዩ የሶሻል ሚዲያ ቪዲዮዎችን ቀርጻችሁ ኤዲት አድርጋችሁ በመልቀቅ ዳጎስ ያለ ገንዘብ ማግኘት የምትችሉበት ካልሆነም ደግሞ የኤዲተርነት ባለሙያ በጣም ስለሚፈለግ ሌሎች ተቋሞች ላይ ገብታችሁ በኤዲተርነት ባለሙያ ተቀጥራችሁ የተሻለ ደመወዝ ማግኘት የምትችሉበት ምርጥ የቢዝነስ ሀሳብ ነው። ለመሆኑ የኤዲተር ባለሙያ መሆን ለመሆን ምን ምን መስፈርቶች ያስፈልጉናል? የኤዲተርነት ባለሙያ ምን ያክል ገንዘብ ያገኛል? እንዲሁም ደግሞ ኤዲት ለማድረግ የትኛዎቹን ቀለል ቀለል ያሉ ሶፍትዌሮች እንጠቀም? እንዲሁም ደግሞ የኤዲተርነት ባለሙያ ለመሆን ዩቲዩብ ላይ የተለቀቁዎቹ ቪዲዮዎች በቀላሉ የተለቀቁት የሚገቡን የትኛዎቹ ናቸው የሚሉትን ዛሬ አጠር ባለመልኩ መልኩ ቅልብጭ አድርጌ የማስረዳችሁናል። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ከኔ ጋር በአክብሮት ጋብዛችኋለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች፣ ለማታቁኝ ሀብትሽ ይባላለሁ። ለምታቁ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ለዛሬ ወዳመጣሁላችሁ በጣም ብዙ ሰዎች ስራ የለም ስራ የለም ብላችሁ ለምታማረሩ ሰዎች ይህ ለእናንተ ይጠቅማችኋል። ካልሆነም ደግሞ በተለያዩ ቦታዎች ላይ ሄዳችሁ በጣም አብዛኛዎቹ እንደምታቁት ዘመኑ የግሎባላይዜሽን ነው። በቲክቶክ በዩቲዩብ በፌስቡክ ላይ የምትጠቀሙ ሰዎች ቪዲዮቻችሁን ቀርጻችሁ ኤዲት እንዲያደርጉላችሁ ሌላ ቦታ ሄዳችሁ ወይም መለመን ደጅ እየጸናችሁ ነው። ካልሆነም ደግሞ ከፍ ያለ ገንዘብ ገንዘብ ከፍላችሁ ኤዲት እያስደረጋችሁ ነው ያላችሁት። ዛሬ እሱ ማብቃት አለበት። የራሳችሁ የቀረጻችሁትን ቪዲዮ በቀላሉ እንዴት ኤዲት ማድረግ ትችላላችሁ፣ የኤዲተርነት ባለሙያ መሆን ትችላላችሁ፣ እንዲሁም ደግሞ ከዛም አልፎ ተርፎስ ገንዘብ እንዴት ማግኘት ትችላላችሁ፣ የሚሉትን ዛሬ አለፍ አለፍ ብለን እንመለከታለን። በድጋሚ አብራችሁን ቆዩ፣ የተከበራችሁና የተወደዳችሁ ተመልካቾቼ። ከዛ በፊት የምነግራችሁ ነገር በጣም ብዙዎቻችሁ ማለት ይቻላል የኤዲቲንግ ስራን ቀለል አድርጋችሁ የምታዩት ሰዎች አላችሁ። ትንቁታላችሁ፣ ገንዘብ የሚያስገኝ አይመስላችሁም ወይም ደግሞ እናንተ የቀረጻችሁትን ቪዲዮ በቀላሉ እንዴት ኤዲት ማድረግ እንደሚቻል አትገነዘቡትም፣ አታስታውሱትም። ዛሬ እሱን ነው የምነግራችሁና የመጀመሪያው የራሳችሁን ሶሻል ሚዲያ ላይ ቪዲዮ ተቀርጾ ኤዲት አድርጋችሁን ለመልቀቅ ሰው የምትለመኑ ሰዎች ከዚህ በኋላ ሊያበቃ ይገባል። በቀላሉ በቀላሉ ነው የምነግራችሁ። አይታችሁ ከሆነ እንደምታስታውሱት የተለያዩ አይነት ሶሻል ሚዲያዎች ላይና ካምፓኒዎች፣ ድርጅቶች ከፍተው ወይንደም ታዋቂ ሰዎች ራሱ ቪዲዮ ኤዲቲንግ እናስተምራለን እየተባለ በርካታ ከ10 ሺ ብር በላይ 15 ሺ ብር ድረስ የሚቀበሉ ሰዎች አሉ። ግን በቀላሉ በሀገር ልጆች ደግሞ ቁልብጭ ተደርጎ ዩቲዩብ ላይ በቀላሉ ሊገባችሁ በሚችል መልኩ በ30 ደቂቃ በአንድ ሰዓት ውስጥ ክፍል አንድ ክፍል ሁለት እየተባለ ከትንሽ ሶፍትዌር ጀምሮ እስከ ትልቅ ሶፍትዌር ድረስ ኮምፒውተራችሁን ተጠቅማችሁ ሊሆን ይችላል። ኮምፒውተር ሳይኖራችሁም እራሱ በስልካችሁ እንዴት በቀላሉ ቪዲዮ ኤዲት ማድረግ እንደምትችሉ በርካታ ሰዎች ቪዲዮዎችን ሰርተዋል። ከነዛ ሰዎች መካከል ወደ መጨረሻ ላይ ሊገባችሁ በሚችል መልኩ ያስቀመጠ አንድ ወጣት ወይም ደግሞ አንድ የዩቲዩብ ቻናል ሊንክ አስቀምጥላችኋለሁ ከስር እኔም እነግራችኋለሁ። ከዛ በፊት ግን ቀለል አድርጌ ስነግራችሁ ስራ የለንም ብላችሁ የምታማረሩ ሰዎች ግዴላችሁ ይህንን ስራ ጀምሩት። በጣም በርካታ ቦታዎች ላይ የኤዲተርነት በተለይ የቪዲዮ ኤዲተር ባለሙያ ይፈለጋል። እናንተም ራሳችሁ ራሱ ታውቃላችሁ። አሁን ኮንተንት ክሬተር መሆን ትችላላችሁ። አይታችኋል፣ ቲክቶክ ላይ በጣም ፌመስ የሆኑ ሰዎች አሉ። ከምንም ላይ ደግሞ ራሴን ጨምሮ የምንጠቀምበት በርካታ ዶላሮችን የምናገኝበት የዩቲዩብ ፕላትፎርም አለ ዩቲዩብ ታውቃላችሁ በርካታ ቪዲዮዎችን በመልቀቅ በጣም ብዙ ዶላሮችን በጣም ብዙ ሰዎች ህይወታቸውን የቀየሩ ሰዎች አሉ ሶ እናንተም ደግሞ ከቅጥር አልፋችሁ ቪዲዮዎችን ክሬት በማድረግ በመስራት ዩቲዩብ ላይ እየጫናችሁ ባለሙያ መሆን ትችላላችሁ እንዲሁም ደግሞ ገንዘብ ማግኘት ትችላላችሁ በምን በዩቲዩብ ስለዚህ ገንዘብ የሚገኝበት ከሆነ በቀላሉ የኤዲተር ባለሙያ መሆን ይቻላል ማለት ነው ከዛም አልፎ ተርፎ በየቦታው ሄዳችሁ ማለት ይቻላል አስር ሺህ ብር ቅድም እንዳልኳችሁ እንደመጀመሪያው በርካታ ገንዘቦችን ከፍላችሁ መሰልጠን አይጠበቅባችሁም። አንደኛ ጊዜ የለም እንዳልኳችሁ። ዛሬ ፈረንጅ አይደለም እንዲህ አይነት ቀላል የሆኑ ቲቶሮችን አይደለም እስከ ትልቅ አውሮፕላን እስከ መስራት ደረጃ ድረስ ራሱ ቲዩተሮችን ማስቀመጥ የሚችሉ በጣም አመለካከታቸው ሰፊ የሆኑ የሰለጠኑ ማህበረሰቦች ስለሆኑ፣ ዛሬ ከፈረንጆቹ ወጣ እንበልና፣ ቅድም እንደጠቀስኩላችሁ በሀበሻ የተቀመጡ በሀበሻ ስለ ኤዲቲንግ አሰራር ስላሉ እነሱን እንድትመለከቱ እየጋበዝኳችሁ፣ በጣም አሪፍ ብር ነው የሚገኝበት። እንደ ምሳሌ ለመጥቀስ ያክል የአምስት ደቂቃ የአስር ደቂቃ ቪዲዮዎችን ኤዲት ለማድረግ ራሱ ከአምስት ሺህ ብር በላይ የሚከፈልበት ሁ ሁኔታ ነው፣ በአሁኑ ሰዓት ላይ ያለው። እራሴን ጨምሮ የበርካታ ሰዎች ቪዲዮ ይመጡልኛል። እኔ ኤዲት አደርጋለሁ ኤዲት አደርጋለሁ። ለምሳሌ የአምስት ደቂቃ ቪዲዮ ከአምስት ሺህ ብር ጀምሮ እስከ አስር ሺህ ብር ድረስ እቀበላለሁ። በርካቶችም ደግሞ ተቀጥረው የሚሰሩ አሉ። ሶ ወደ ድርጅት ወደ ካምፓኒ ደግሞ ሄዳችሁ ደግሞ ስትቀጠሩ ደግሞ እስከ ሰላሳ አርባ ሺህ ብር ድረስ ሰባ ሺህ ብር የተቀጠረ በኤዲቲንግ ባለሙያ ተቀጥሮ የሚሰራ ሰው አውቃለሁኝ እኔ። ምናልባትም አንዳንድ ቦታ ላይ እናስተምራለን ወይም በፕሮፌሽናል ደረጃ በትምህርት ቤት ደረጃ የሚሉ ሰዎች ሊኖሩ ይችላሉ። ግን አንዳንዴ ደግሞ በልምድም ደግሞ በጣም ጎበዝ የሆነ ሰው ካለ ይቀጠራል። ምክንያቱም የሚፈተነው የሚጠየቀው የሚችለው ነው። አንዳንዴ ማስተሬት ዲግሪ ኖሯቸው ራሱ እውቀቱ የሌላቸው ሰዎች ወይም ደግሞ ያንን ስራ በ ልምድ በኤክስፒሪያንስ ካላዳበራችሁት በስተቀር ወረቀቱ ስላላችሁ ወይም ዲግሪው በኤዲቲንግ ስላላችሁ ብቻ ትሰራላችሁ ማለት ወይም ደግሞ ይሰራሉ ማለት መች አይደለም። እኔን ራሴ እንደምሳሌ ስጠቅስላችሁ በአሁኑ ሰዓት ላይ ከትንንሽ ጀምሮ እስከ ትልልቅ የሲኒማ ፊልሞች ድረስ በርካታ ፊልሞችን ከመቶ አስር በላይ ፊልሞችን ኤዲት አድርጊያለሁ። የሶሻል ሚዲያ ቪዲዮዎችንም ራሴ ኤዲት የማደርገው ራሴን ግልጽ አድርጌ ስነግራችሁ የትኛውን ቦታ ላይ ቪዲዮ ኤዲተርነት ትምህርት አልወጣም አልወሰንኩም የትም ስላችሁ፣ በትምህርት ቤት ደረጃ ገብቼ ገንዘብ ከፍዬ አልተማርኩም። ግን ራሴን በራሴ በሶሻል ሚዲያ እየተማርኩኝ እያጠፋሁ እያለማሁኝ፣ በተለይም በርካታ ወንድሞች በአማርኛ ቁልጭ አድርገው የኤዲቲንግ ትምህርት ያስቀመጡ ተሳላላል። እነሱን በመመልከት ኤዲቲንግ ደግሞ የመጀመሪያው መሰረታዊ ሂንቱን ነው እንጂ መያዝ የሚጠበቅባችሁ ሶሻል ሚዲያ ወይም ደግሞ ይህንን ሶፍትዌሩ ከከፈታችሁ በኋላ ራሱ ሶፍትዌሩ እዛው ላይ ስትቀጥሉ፣ ስትቆርጡ፣ ምን ስትሉ ብዙ ነገሮችን የምታውቁበት ሲስተም ስለሆነ በቀላሉ ማወቅ ትችላላችሁ። እንደየ ሶፍትዌሩ ደግሞ ቀለል ያሉ ሶፍትዌሮች አሉ። እንደ ምሳሌ ለመጥቀስ ያክል እነ ካብከት የሚባሉት ማንም ያስተምርባቸዋል፣ ታይታቸዋል። ማንም ቲክቶከር፣ ማንም ዩቱበር ኤዲት የሚያደርግበት በስልኩ ካብከት ነው። ካብከት ደግሞ ከምነሱ ከሞባይል ጀምሮ እስከ ኮምፒውተር ድረስ አለው ሶፍትዌር በቀላሉ ነው ወይ ጽሑፍ መጽሐፍ ነው ወይ ከለር ማስተካከል ነው ወይም ደግሞ ይህ መጀመሪያ ላይ የማንፈልጋቸው የተቀረጹትን ቪዲዮዎች እየቆረጥን እየቀጠልን እያቀናበርን አውጥተን ኤዲት ማስረግ ነው። ዞሮ ዞሮ ምንድነው ዛሬ ያሁን የኤዲቲንግ ስራ ጥሩ ነው ሙያው ብዬ ነው እንጂ አሁን የኤዲቲንግን እዚህ ላስተምራችሁ አይደለም የመጣሁት። ከስር ያስቀምጥኩላችሁ ሊንክ አለ። እንደ ምሳሌ ለመጥቀስ ያክል አንድ ወንድሜ ሜ በጣም የምወደው አለ ቁልጭ አድርጎ የሚያስተምር አቡጌዳ ሚዲያ የሚባል ታውቁታላችሁ ብዬ አስባለሁ በርካታ በ ሶሻል ሚዲያ ላይ በዩቲዩብ ላይ እንዲሁም ደግሞ በሶፍትዌሮች ላይ ትምህርትን የሚሰጥ እኔ እንደ አማራጭ ቁጥር አንድ ብዬ እሱ የሚያስተምረው በሚገባ መልኩ ነው ብዬ የማስቀምጥላችሁ አቡጌዳ ሚዲያ የሚባል፣ በተለይም ስለ አዶቤ ፕሪሚየር የሚባል ሶፍትዌር እንዲሁም ደግሞ ሌሎችንም ራሱ ሶፍትዌሮችን እንዴት ኤዲት ማድረግ እንዳለባችሁ የሰራቸው ቲዩቶሮች አሉ። እሱን ቲዩቶር አቡጌዳ ሚዲያ የሚባለውን ሚዲያ የዩቲዩብ ቻናል ብትከታተሉት አሪፍ ነው። ከታችም ሊንኩን አስቀምጥላችኋለሁ ራሱ ያስተማረበትን ትምህርት። ለማለት ያክል ነው። ሰው በጣም እጅግ አዋጭ ነው፣ አትራፊ ነው። በጣም ሰው ከምትለምኑ ሰው ደጅ ከምትጸኑ ደግሞ ራሳችሁ ቪዲዮዎችን አቀራብናችሁ ኤዲት አድርጋችሁ ብትለቁ አሪፍ ነው ብዬ ነግራችኋለሁ። ገንዘብ ታተርፋላችሁ። እንደነገርኳችሁ ነው። ከቀጠር በራሳችሁ መቋቋም፣ በራሳችሁ መቆም ትችላላችሁ። ስራ የለም አይባልም። ስራ አይናቅም። አሁን ይህንን ስራ በጣም ብዙ ሰው ምንድን ነው የሚወራው? ይሄ በቀላሉ ይሆናል ትሉ ትችላላችሁ። ግድ የላችሁም ሞክሩት። ማድረግ ትችላላችሁ። ሞክሩ መካከሩ ቢቻል ላፕቶፕ ቢኖራችሁ ወይም ደግሞ የሆነ ኮምፒውተር ቢኖራችሁ ጥሩ ነው። እሱም ለትልልቅ ፕሮዳክሽን ወይም ደግሞ ለትልልቅ ስራ ነው እሱን የሚያልኳቸው እኔ። ከዛ በተረፈ ግን አሁን ዝም ብሎ ለተራ ነገር አሁን ለቲክቶክ ለዩቲዩብ ምናምን ከሆነ ግን ጽድት ባለ ሁኔታ የተቀረጸ ከሆነ በሞባይላችሁም አዶቤ ፕሪሜር የሚባለው ራሱ ትልቁ ኮምፒውተር ላይ የሚጫነው ሶፍትዌር ራሱ በስልክ ሁላለ። በጣም የሚገርማችሁ ነገር ስልክ ላይ ዛሬ የሌለ ነገር የለም እና በጣም ብዙ ሶፍትዌሮች አሉ ከለር አጀስትመንት የሚሰሩ የሚሰሩ አሉ። ድምፆችን የሚያስተካክሉ አሉ። በጣም የፈለጋችሁትን ነገር በሞባይላችሁ ኮምፒውተር ላይ የምታገኙት ነገር በሙሉ በስልካችሁ ማግኘት የምትችሉበት የኤዲቲንግ ሲስተም ወይም ደግሞ የሞባይል አፕሊኬሽኖችም ስላሉ በእነሱ በቀላሉ ራሱ ኤዲት ማድረግ ቻሉ። በጣም ብዙ ጊዜ ኮንተንት መስራት ፈልጋችሁ ቪዲዮ መስራት ፈልጋችሁ ኤዲተር ያጣችሁ ሰዎች፣ ወይ ደግሞ ኤዲቲንግ ስራ ከብዷችሁ የተቀመጣችሁ ሰዎች አላችሁና፣ ሲምፕል ነው ቀላል ነው ልላችሁ ነው የፈለግኩት። እኔ ራሴን ጠቀሸላችኋለሁ። የትም አልተማርኩም፣ ግን የዩቲዩብ ቪዲዮዎችን በመመልከት አያም ፕሮፌሽናል ኤዲተር ነኝ ማለት ይቻላል። በጣም ብዙ ቪዲዮችን ኤዲት አደርጋለሁ የሚያስቸግረኝ ነገር አይኖርም ብዬ ነው የማስበው። እንደኔ ግን ሶፍትዌሮች በተሰሩ ቁጥር ደግሞ በርካታ ነገሮች አብዴት የሆኑ ነገሮችን ይዘው ይመጣሉ። ምንም ጥያቄ የለውም። እነዛ ላላቃቸው እችላለሁኝ ማወቅ ከፈለግኩኝ ደግሞ ግን ሁሉንም ሶፍትዌሮች ሲሰሩ ፈረንጆች ወይም ደግሞ ያንን ሶፍትዌሩን የፈጠሩት ባለሙያዎች ራሳቸው ቲቶሩን በጎን ይሰራሉ። ያንን ቲቶር በመመልከት ሶፍትዌሩ እንድትሰሩበትም ይጋብዛሉ። እና ስለዚህ ምንም የተለየ እውቀት የማይፈልግ የተለየ እውቀት ስላችሁ። በነገራችን ላይ የተወሰነ አንዳንድ ነገሮችን መሞከር ጥሩ ነው ግን በጣም አካብደን ትምህርት ቤት ከፍተው ለኤዲቲንግ ስራ እናስተምራችኋለን እየተባለ 15 ሺ ብር፣ 20 ሺ ብር ከምትበዘበዙት መቼም አይበልጥም ያነሰ ነውና፣ ማንም ሰው ተራ ሰው ራሱ ኤዲቲንግ እያደረገን ያለውና ራሳችሁ ኤዲት አድርጋችሁ ብትለቁ የተሻለ ነው እላችኋለሁ። በመጨረሻ የምላችሁ ነገር ስራ የለም ብላችሁ ከምታማረሩ ደግሞ በጣም ምርጥ ነው። ቤት ቁጭ ከምትሉ ይልቅ ክሪኤተር መሆን ትችላላችሁ። ዩቲዩብ ላይ የተሻለ ገንዘብ ማግኘት ትችላላችሁ። በርካታ ዶላሮችን ማግኘት ይቻላል። ካሁን በፊት ሰርቻለሁኝ ካሁን በኋላም ካስፈለገ ደግሞ ስለ ዩቱብ ቢዝነስ እና ዩቱብ ላይ ምን አይነት ኮንቴንቶች ብንሰራ በተመልካች ዘንድ ተቀባይ እንሆናለን የሚሉትን በተጨማሪም ደግሞ ስለ ዩቱብ ቢዝነስ በደንብ ማስረዳት እችላለሁ፣ እነግራቸዋለሁ። ከፈለጋችሁ በቀጣይ ችግር የለውም፣ ስለ ሁሉም የሶሻል ሚዲያ ፕላትፎርሞች እንዴት ገንዘብ ማግኘት ይቻላል የሚለውን መንገር እችላለሁ። ግን ከዛ በፊት ግን ራሳችሁ ባለሙያ መሆን ቻሉ፣ ኮንቴንት ክሬተር መሆን ቻሉ እና ገንዘብ አገኙ። ገንዘብ ማግኘት የተሻለ ነገር ነው። የሰው እጅ ከማየት የሰው ፊት ከመገረፍ ያድናችኋል። በራስ መቆም ጥሩ ነው። ሞክሩ። መሞከር ጥሩ ነው። ባይጠቅማችሁ አይጎዳችሁም። ሙያ መማር፣ ሙያ ማወቅ ጥሩ ነው። እናንተም ይህንን የምትመለከቱ እህት ወንድሞች ካላችሁ ወንድሞቻችሁ፣ እህቶቻችሁ ቁጭ ያሉ ካሉ ኤዲቲንግ እወቁ በሏቸው፣ ቲዩቶር ተመልከቱ በሏቸው። አንዳንድ ቪዲዮዎችን እየቀረጹ ይልቀቁ። ነገ የተሻለ ቦታ መድረስ ይችላሉ። አይታችሁ ከሆነ እድል እብድ ነች አይደለ? አንዳንድ ሰዎች አይታቸው

ባልታሰበ መልኩ እንኳን አይደለም የተለያዩ ነገሮችን ሙከራ ሞክረው አይደለም ተሳድበው ራሱ ፌመስ የሚሆኑበትና ገንዘብ የሚያገኙበት ጊዜ ላይ ያለ ነውና፣ ግን እውቀት ይዞ የመጣ ሰው፣ ሙያ ያለው ሰው ወድቆ አይወድቅም። የተማረ ሰው ወድቆ አይወድቅም እንደሚባለው እውቀት ያለው ሰው፣ ሙያ ያለው ሰው ወድቆ አይወድቅምና እና ይህንን ቢያውቁት ጥሩ ነው። ምከሯቸው፣ እህት ወንድሞቻችሁ ይህንንም ስራ እንዲሰሩ አማክሯቸው፣ አናግሯቸው። እናንተም አብራችሁ እንድትሰሩ ያለውን ነገር ስጧቸው፣ ሀሳቡ ሼር አድርጉት ለዛሬ የነበረው ይህንን ይመስል ነበር። የኤዲቲንግ ስራ በጣም አሪፍ ነው እንደ መጀመሪያ ሰጀስት የማደርግላችሁ ብዙዎች እየሰሩ አሉ። ግን አቡጌዳ ሚዲያን ከስር ሊንኩን እየተጫናችሁ የቪዲዮ ኤዲቲንግን ትምህርት መማር ትችላላችሁ። ቀላል ነው፣ በጣም ሲምፕል የሆነ ነው። ትምህርት ቤት መሄድ አይጠበቅባችሁም፣ ገንዘብ መክፈል አይጠበቅባችሁም ልላችሁ እችላለሁ። ዝም ብሎ እኔ ለፈለፈው እንዳትሉ፣ ሀብትሽ ራሴ ምስክር ነው ብያችኋለሁ። ራሴም ማላቀውን ቢዝነስ አላቀርብላችሁም። ራሴም ማላቀውን ቢዝነስ አላመጣላችሁም። እኔ በጣም በርካታ ውጣ ውረዶችን አልፌያለሁ። ብዙዎቹን የተማርኩት ከችግር ነው። የተላኩት ከሶሻል ሚዲያ ነው። አሁን የምናገርበትንም ሲስተም አሁን የምናገረውንም ራሱ ከሶሻል ሚዲያ የተማርኩት ነው። የሁሉ ንግግር የቻልኩት ከሶሻል ሚዲያ ነው። ከሰዎች ጋር የተግባባሁት በሶሻል ሚዲያ ነው። ሶሻል ሚዲያን ተማሩበት። ለበጎ ከተጠቀምንበት የተሻለ ገንዘብ ያስገኛል ልላችሁ ይፈልጋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በስተመጨረሻ ቻናሏን ሰብስክራይብ አድርጓ ትላችኋለሁ። በሌላ ቪዲዮ ተመልሽ ይመጣለሁ። ቻው።